በባስኬቶ ዞን የፌዴራል እና የደቡብ ኢትዮጵያ ክልል ከፍተኛ የመንግስት የሥራ ኃላፊዎች የተገኙበት የዞኑ ተወላጆች አንድነትና የወንድማማችነት ማጠናከሪያ መድረክ ተካሂዷል። የዞኑ ዋና አስተዳዳሪ ኢንጂነር ፍሬው ፊሻለው በመግቢያነት ባደረጉት ንግግራቸው የባስኬቶ ዞን ተወላጆች በዞኑ ላይ ያላቸውን ተሳትፎና ድጋፍ ለማሳደግ ያለመ የመወያያ መድረክ መሆኑን ተናግረዋል። ስለ አካባቢያችን ሁሉም ሰው የምመለከተው ስለሆነ ሁላችንም ተዋይተን ቀጣይ ደግሞ ቀሪ መድረኮችን ጃምሮ ስለሚኖሩ እሱን ታሳቢ አድርገን እንግዲህ ከሌላው ሁሉ መድረክ የተለየ የባስኬቶን አጠቃላይ ተወላጅና ምሁራን ያሰባሰበ መድረክም ስለሆነ የማይመለከተው የለም። ግን በየደረጃው የውይይት የሚቀጥል ስለሆነ ሌላው ጋ በስልክ በተዋረድ ያደረገን የምንሄደው ይሆናል። በመድረኩ የኢፌዴሪ የብዝሃብት ጥበቃ ኢንስቲትዩት ምክትል ዋና ዳይሬክተር የነበሩት ዶክተር ፈለቀ ወልደየስ የዞኑን ልማታዊ ተጠቃሚነትና ፖለቲካዊ ተሳትፎ በማሳደግ ሀገራዊ ግንባታ ላይ አይነተኛ ሚና ለመጫወት የሚረዳ መሆኑን ተናግረዋል። ጠቃሚ ለአገርም ለራስም ጠቃሚ የሆነ ማህበረሰብ፣ ህዝብ፣ አካባቢ፣ አስተዳደር ዴሞክራሲያዊ ስርዓት የመፍጠር ሂደት አንዱ አካል ነው። ይሄ ማለት ነው እንግዲህ ይሄ መድረክ ተዘጋጅቶ ዝግጅቱ ለተወሰነ ጊዜ ሄዷል። እንደ እግዚአብሔር ፈቃድ ዛሬ ተገናኝተናል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጽህፈት ቤት ኃላፊ አቶ ዱፄ ታምሩ በበኩላቸው የዞኑ አጠቃላይ የማህበረሰብ ክፍል በጋራ አስተሳስሮ በጋራ ራዕይ ላይ መግባባትን ለመፍጠር የተዘጋጀ ታሪካዊ ጉባኤ መሆኑን ጠቁመዋል። በህብረታችን፣ በአንድነታችን ባስኬትወር ከብት በማድረግ ህዝቦቿን ተጠቃሚ ማድረግ የሚል መሆኑን በደንብ ይዘንድ በኋላ በሚለሆነ ሚኒትም የምንወያየው የምንመካከረው ህብረትን አጠናክረን አንድነትን አጠናክረን ባስኬቶን ከፍቱ ለማድረግ ዛሬ እዚህ አሁን የተሰባሰቡ ሰዎች እዚህ ያለን አባቶች አባቶች ከእናንተ በፊት ያሉ አባቶች አሻራ አለ በእናንተ እኛ ደግሞ አሁን ከእናንተ ወደዚህ ያለን ወጣቶች ልጆች በመድረኩ በፌዴራል እና በክልል የተለያየ የኃላፊነት ቦታዎች ላይ እያገለገሉ የሚገኙ የባስኬቶ ዞን ተወላጆች፣ የዞኑ ካቢኔ አባላት፣ የወረዳና የከተማ አስተዳደር አስተባባሪ ኮሚቴ አካላትና የሀገር የአገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም የሴቶችና የወጣት ተወካዮች ተገኝተዋልም። በዋና አስተዳዳሪው ኢንጂነር ፍሬው ፊሻሎ በኩል ለመድረኩ የተዘጋጀ ሰነድ ቀርቦ በተሳታፊዎች ውይይት ተደርጎበታል።